በሚነግራቸው ረቅም ከባድ ነው። አላፍነቱ ቀላል አላፍነት አይደለም። እውነት ለመናገር አይ እኔ ከሀገር ለውጣ ነው ና አስር ሚሊዮን ያስፈልገኛል ትረዱኛ ላችሁ ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እኔ ልል ነበረ እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ዛሬ ያው እነሱን ሰብሰብ ያደረግኩባቸው ምክንያት ትንሽ አላውቅም፣ ከባድ ሊሆን ይችላል ለሆነ ጉዳይ ነው የፈለግኳቸው። ማለት ያው ቤተሰብም ከነሱ የምደብቀው ነገር የለም። እሱ በእነሱ ፊት ቃል ገብታችሁ ልኝ አንድ ነገር እንድታደርጉልኝ ፈልጌ ነው። አሁን ላይ እውነት ለመናገር ጥሩ ጓደኛም የለኝም። የኔ የምለው ሰው ስለሌለኝ ቢያንስ እናንተ ትሻሉኛላችሁ ብዬ ነው። ያው እኔና ማማ ተነጋግረናል እሱ ምንድን ነው እኔ ማለት እንዴት እንደምናገራቸው አላውቅም። ከባድ ነው ኃላፊነቱ፣ ቀላል ኃላፊነት አይደለም። እውነት ለመናገር አይ እኔ ከሀገር ለውጣ

እኛ ኃላፊነቱን ለመውሰድ ከብዶን ሳይሆን አንቺ ምን ሆነሽ ነው? ምን ሆነሽ ነው? ጓደኛ ማለት ችግርን ተናግሮ ችግርን መፍታት መቻል ነው እንጂ

ችግርሽ ምንድን ነው? ችግሩን ማወቅ እናንተ እኮ ስለዚህ ለተዋችሁ ነው። እሺ ብላ ነበር መጀመሪያ ነው። እንዴት ነው አንቺ

አይ ችግር የለም። እኛ ጋር መሆን ትችላለች እኮ፣ ችግር የለም። አማ እኛ ጋር ትሆን አለሽ መሆን ችግር የለው። ግን አንቺ እንዴት ነው የሚሄድ ሀሳብ ያመጣሽው? ፈርማችሁ ነው

ከዚህም በፊት ምን ብላኝ ነበረ? ከተወሰኑ ወራት በፊት ማለት ነው። ልጄን አንቺ ጋር ላድርግና አራባ ጋር ልሂዳለች እግዚአብሔርን ነው ማለት ማርያምን ጽዮታ ያለች ትይ። በዚህ አጋጣሚ እውነት ትምህርትም ነው። እኔ ልጇን ያለ መቀበል ፈልጌ አይደለም። እኔ ችግሬ ነው። የበላችሁን ትበላለች እኮ ደግሞ ከወጣች ራሷን ትረዳታለች። እኔ ምረዳት ነገር ላይኖር ይችላል ግን ልጅ አላፍነት ከባድ ነው። አሁን እሷ የተጠየቀችውን ጥያቄ ነው እኛ ላይ ያመጣችው፣ እና በጣም ለመወሰን አይዶ ነው ብቻ ከባድ ነው። ልጅ ነች መያዙን ይዛ እንደ ጓደኛ ችግር የለም እንደ ጓደኛ ችግር ግን፣ ነገ ከነገ ወዲያ ከሰላሳ ደቂቃ በኋላ እናት ማለት አይቀርም። እናቷን በጣም ትናፍቃለች። ገና ነች እና በጣም በጣም በጣም ከባድ ናተምሌላ ትራብል ታረግ ዝ ተመልካቾች እናንተም ሆነ ቦታ ደሽ ግ አላቅ ልጅ ታ ለማንኛውም ውድ ቤተሰቦቻችን እንግዲህ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ማለት ወዶ አይደለም ከሀገር የሚወጡ ሰው ላይ ልጆቻቸውን ትቶ በአብዛኛው ኢትዮጵያ እንግዲህ እንደዛ ነው። አሁን ላይ የሰው ሀገር ወጥቶ የሚሰሩት እና ማለት የልጅ ነገር አላፊነቱ ከባድ ነው። ግን ደግሞ አንዳንዴ አማራጭ ሲጠፋ ይደረጋል። አይደረግም አይደለም ግን አላፊነት የምሰጠው ሰው መለያት በደንብ መታወቅ አለበት። ብዙ ነገር አለና በዚህን ሰዓት በተለይ የሕፃናትና የሴት ልጆች ጥቃት በጣም የበዛ ስለሆነ ብዙ ነገር አለ። በዚህ አጋጣሚ ጥንቃቄ እያደረገን አይደለም ትቶ ከሀገር ማውጣት፣ ለጎረቤት ትቶ መሄድ፣ አሁን በደንብ ምናውቀው ሰው መሆን አለበት። እኔ እውነት አሁን ለሰራተኛ እንኳን ትቼ ርቄ እንደማልሄድ ነው የምነግራችሁ። እና ብዙ ነገር አለ። ውድ ቤተሰቦቻችን ትምህርት እንዳገኛችሁበት ተስፋ እናደርጋለን። ያጋጣሚ ግን እነሱንም አመስግኑልኝ እግዚአብሔርን። የገንዘብ ችግር ከሆነ አንቺ የምትል ገንዘብ እንኳን ባናገኝ፣ በቃ ለምነኑ እንኳን አለች እኮ እሷ። የእውነት አመሰግናለች። ከደብና ትንሽ እኔ ራሱ በቃ እያሰብኩ ነበር። እዚህ ጋር ተቀመጥኩ እንጂ ሀሳቢ ሌላ ቦታ ነበር። የሆነ ጓደኞች ነበሩ ከነሱ ምናምን። ምክንያቱም ከባድ ነገር ነው። እኛም ስንጀምር ብዙ ስራዎችን እንሰራለን ብለን ያሰብነው ወደ ተመልካቾች እንግዲህ በቅርብ አዲሱን ስራ በቅርብ እንጀምራለን። እንደዚህ አስተማሪ ቁም ነገር አዘር ፕሮግራም ወይንም ደግሞ እነዚህ ጉዳይ ያላቸውን ሰዎች በስቱዲዮችን ጋብዘን እንግዲህ ቦድካስት ኢንተርቪው እናደርጋለን እናንተም ከዚህ ብዙ ነገር እንደምትማሩ ተስፋ እናደርጋለን፣ ማለት ነው። እንግዲህ አሁን ሰፋ እያለ ነው። ባለታሪክ ነን ያላችሁ ከዛሬ ጀምራችሁ ኤግዛክትሊ ይቻላል እና ትልቅ ትምህርት እንደተማርንበት በጣም ምንም ጥርጥር የለውም። እናንተም ብትሆኑ ይህ ጥያቄ ለእናንተ ቢሰጣችሁ ምን ታስባላችሁ የሚለውን ይህን የቤት ስራ ለእናንተ ሰጥቻችኋለሁ። እናመሰግናለንናቸው